ደስታዬን የማካፍሎት፣ ሚስጥሬን የማውጋውት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ በፊተኛ ጊዜ እንደሌላ እንደ ቀድሞ አልነበረም። እንደዛኛው ቀን ፍርሃት አልነበረኝም። የመጀመሪያ ቀን መውጣትን ነው ቶሎ ናፈቁት የነበረው። ሁለተኛ ቀን ግን ብቆይ የሚል በቃ እዛው ዳግም ገና ሌላ ግንኙነት ለማድረግ እንደምችል ነው የመሰለኝ የነበረው መቆየቱ። በቃ ውጣ አለችኝ፣ ከፍታ ወጣሁኝ። በየትኛው ቅያስ ራሱ እንደገባሁት እኔ አላቅም በገባሁበት ቅያስ መውጣት ቼ በሱ በገባሁት ቅያስ በመጨረሻ ነው የወጣሁት። እየተለማመጥኩት ስመጣ ደስ እያለ ይመጣ። ከምግብም ካለኝ ወጪ ነገር በቃ ምንም ደንታ ቢስ አደረገኝ። በቃ እንዴት ነው? ፍላጎት እየጨመረ መጣ። ከሶቹ አስተርፌ ለማታ በቃ ይህ እንደ ሱስ አድርጌ አሰብኩት። ከዛ ማናየኝ ማናላየኝ የምለው ነገር የለኝ፣ ጓደኞቼ መጠበቅ የለም። ራሴን በሄድኩበት ቦታ ቅሜ በዛው ተጠቅሜ መግባትን ሁሉ ጀመርኩኝ። በቃ ከማንም ጋር ከሆን እንደኔው ከማንም ያልተገናኙ ሴቶች ይመስሉኝ ነበር። አንድ ቀን ግንኙነት እያደረግኩኝ ቆጥ ላይ የሆነ የኮቴ ድምፅ ሰማሁኝ። አልጠየኳትም። በቃ ከዛ በኋላ ማሰብ ጀመርኩኝ። ለካ ልጆች አሏት እያልኩኝ ሌላ መምረጥ የጀመርኩኝ ከዛው በኋላ ነው። ምግባቸው ውጭ ላይ ቆመው እያዩ እዛው ያበስላሉ በአንድ መደዳ፣ እንደዚህ አይነት ነገሮች አሉ። ሌላ ትዳር የላቸውም ልጆች የላቸውም የሚል ሀሳብ ተሰማኝ። ያነዛ ሴቶች መምረጥ ጀመርኩኝ። በቃ ይቺ ማ ምንም አታውቅም፣ ገና ልጅ ናት። በቃ እንደዚህ እያልኩኝ ያው ከነሱ ጋር አንዳንድ ነገሮች ስለምናገር እንደዚህ አይነት ምርጫዎች መብረጥ ጀመርኩኝ። ረዥም ስትሆን ደስ ይለኛል፣ ቀይ ስትሆን ደስ ይለኛል፣ ጸጉር ካላት በቃ። እንዴት ነው አንዳንድ ነገሮች የማያቸው ውጫዊ ገጽታዎች ለኔ ደስ የሚያሰኝ በቃ ለየት ያለ ነገር ያለ ነበር የሚመስለኝ የነበረው። እንዴት ነው በቃ ሰው የደረሰበት የምደርስ ነበር የመሰለኝ። እንደ በፊት እሰራለሁ፣ ከዛ የሚበልጥ ነው የምሰራው። ገኔ ማስቀመጡና ወደ ኋላ በባንክ የመጨመሩ ነገር ይሄ ለዚህ ይጠቅመኛል ብዬ የማለቱ ነገር በቃ ከራሴ አይምሮ አወጣሁት በፊት በጣም ጉጉት ነበረኝ ከመቼ በሆነ መስቀሉ ቤተሰቦች ማይበት ቀን ቢፈጥንልኝ ነበረ ምን ለነበረው ነገር ግን የዛኔ መስቀል እንደደረሰ ሁሉ በቃ ግንዛቤ ወለኝም ምናክል ወራት እንደቀረው ምናክል ወራት እንዳለው ማወቅም ሁሉ በቃ መረዳትም ሁሉ ከኔ ተወሰደ በቃ መጨነቅ ማሰብም መወደሰቦቼ ቤተሰቦቼን የማሰላስለው ስሜቱ ራሱ ከኔ ጠፍቷል ማለት እችላለሁ። የራሴ ኑሮ በቃ ቤተሰቦቼ ምን አገባኝ የሚል በቃ ደንታቢስ አደረገኝ። ሴት ስለምድ፣ ጫት ስለምድ፣ መጠጡ ስለምድ በቃ ማዘውተር ስለምዳቸው፣ እነዚህ ነገሮች ለእኔ ሕይወት ጠቃሚ ሳይሆን ጎጂ ሆነው የታዩኝ መቼ ነው? በቃ በዓሉ ስቀር የሆነ ቦታ ላይ ትክዝ ብዬ በተቀመጥኩበት የሆነ ዘመድ የሆነ ነገር ምን ሆነህ ነው አትሄድም ወይ ዘንድሮ? ሲለኝ ሌላ ጊዜ መሄዴን ስለሚያውቅ ምንም ነገር የለኝም ዘንድሮ አልሄድም ብዬ ስለው ፈጽሞ መሄድ አለብህ እንዲህ መሆንህ እዚህ መቅረት የለብህም፣ እንዲህ ከቀጠልክ ደግሞ ሌላ ጊዜ ላተት ትችላለህ። መጥተህ ሰርተህ ትከፍለኛለህ፣ እቁብ ይሰበሰብልሃል፣ አሁን ግን ሄደህ መምጣት ነው ያለብህ ሲለኝ እሺ አልኩት። መሳፈሪያውን እየሰጣለሁ ተሳፍረህ ትሄዳለህ አለኝ። ውስጤ ሙሉ ደስተኛም ባይሆንም ተሳፍሬ ሄድኩኝ። ሲሄድ የለቱ ቀን ነው የሄድኩት መስቀል የለቱ ቀን ነው የሄድኩት። ሲሄድ ደግሞ እናቴ በጣም እያለቀሰች ነው። ከመሄዴ በፊት አሌድ የሚያልኳቸው ሰዎች ነግረዋት ነበር እና ሌላ ጊዜ ከኔ የምትጠብቀውና የምትፈልገውን ነገር እኔን ስታጣኝ በቃ ውስጧ ደስተኛ እንዳልነበር ና የነበሩ ሰዎች በወቅቱ ያገኘኋቸው ሰዎች በቃ እንደ እልልታ በቃ ልክ እንዲህ ነው ጠፍቶ እንደመጣ ሰው ነው አድርገው የቆጠረውን የሆነ ውስጧ ስሜት ውስጤ ከአእምሮ ያልፎ ወደ እግር ጥፍሮቼ ድረስ መዝለቅ የሚችሉ ነገሮች መቋቋም እስከማልችላቸው ድረስ ውስጤ ገብቶ እንደ መንዘር እንደ ሚነዝረኝ ነገር በቃ ስሜቱ ውስጡ በቃ ሊያስቀምጠኝ ሊያስቆመኝ እስከማይችል ድረስ የሚደርስ ስሜት ነው የተሰማኝ። ምንም በኪሴ ምንም ነገር የለም። በአመት በዓሉ ቤተሰቦቼ ጋር ለርሼ ያለውን ነገር ሳይ ለምን ከበፊት ይልቅ ሰርቼ ማግኘት እየቻልኩኝ ማስቀመጡ ለምን ምንድን ነው የከለከለኝ? የሚል ግንዛቤ ውስጥ የገባሁት ከዛ በኋላ ነው። ከዛ የህይወቴ ታሪክ ካዩ በኋላ መለወጤን እያዩ ያሉ ጓደኞቼ ከገጠር ከመጣሁ በኋላ ያዩትን ታሪክና የነበርኩበት የምኖረውን ታሪክ ሲያዩ ከእንግዲህ በኋላ ይሰው ጓደኛ ያስፈልገዋል ብሎ የሴት ጓደኛ አብሮ የሚሆን ሰው መኖር አለበት የሚል አሰው ከድሮ ጓደኞቼ ጋር የመስማማት ነገር አልነበረንም። ከዛ የተነሳ ነው በቃ እነሱን ጋር አልገባሁኝም። ስመጣ ራሱ ከእነሱን ጋር መቀጠል አልቻልኩኝም። ያለኝ እቃዎቼ ሌላ ቦታ አሽሼ ነበር የሄድኩት የነበረው። ያው ከመጣሁም በኋላ የሄድኩት ሌላ ቦታ ነው። ከመጣሁም በኋላ የትራንስፖርት እንጂ ሌላ መነገጃ አልነበረኝ። መነገጃም ስለሌለኝ ሳይሆን ጤነኛም ስላልነበርኩኝ ስለታመምኩም ሌላ ጓደኛ ነው በቃ ሌላ የሰፈር ልጆች ናቸው የሆንኩትን ህይወት ሲያዩ ያለፍኩበትን ነገር ከሰሙ አይተውም ነበር። ያልሰሙም እዛ ጋር ያላዩ እዚህ የሰሙ ነበሩ። በእንዲህ ህይወት ውስጥ አልፏል፣ እንዲህ ሆኖ ነበር፣ በቃ የሚድንም አይመስልም እያሉ ብዙ ነገሮች እየተነጋገሩ ስለነበር በቃ የኔ ደህንነትን በመፈለግ የነበሩ ሁለት ሌሎች ሰዎች ሁለት ነበሩ። በእነሱ መካከል እንድሆን ጠየቅኳቸው። ስጠይቃቸው አብረህን ሁና አሉን። ችግር የለውም ና። ላልተወሰነ ጊዜ እንደውም እነሱ በከፈሉት ቆይቼ የቤት ክራይ እነሱ በከፈሉት እንድቁ ያደረጉ ከዛ በኋላ ያው ቤተ ክርስቲያን ማዘውተር እንዳለብኝ፣ ቅድሚያ ጤንነትህን፣ ቅድሚያ ራስህን ከገንዘብ ይልቅ ራስህን ከስራ ይልቅ ጤንነትህን፣ በቃ አንተ ደህና ደረጃ ላይ መሆን ካለብህ አለብህ። ከዛ በኋላ ግን ማድረግ ያለብህ ነገር ታደርጋለህ፣ የሚበልጠው ጤንነት ነው እያሉ እየመከሩኝ ቆየን። ያልተወሰነ ጊዜ ቆየን፣ ከነሱ ምሳ እየበላው ከነሱ ጋር እየሆንኩኝ፣ እነዚህ ነገሮች መልካም እንዳልሆኑ መቃም፣ መጠጣት፣ ማጬስ ሴሰኝነት ዝሙት፣ አላስፈላጊ እንደሆኑ የታወቁኝ መጽሐፍ ቅዱስ ሳነብ ነው። የዛን የመጽሐፍ ቅዱስ ታሪክ ወይ የመጽሐፍ ቅዱስ ግንዛቤ ወይ የራሴ ግንዛቤ ስላልነበረኝ አላስፈላጊ ህይወት እንደነበርኩኝ ማየት ጀመርኩኝ። እነሱን የሚሰበስቡት እቁም ነበር። አላለቀም። እስከሚያልቅ የተወሰነ ሳንቲም እንስጣሉ ተበዳድሮ ሰጡኝ። ያውቁ ሲያልቅ ደግሞ ቅድሚያ እንደሚሰጠኝ ተነጋገሩ። ያውቁ አለቀ፣ እቁ ተጀመረ። የስራ ሞራሌ ላይ በጣም ጨመረ። እቁብን እየጣልኩ የሆነ ባንክ እስቼ በባንክ ማስቀመጥ ጀመርኩኝ። ቀን የተወሰነ ሰዓት ሰርቼ ከህይወቴ አይበልጥም እያልኩኝ ቤተክርስቲያን መከታተል ጀመርኩኝ። ከዛ በኋላ እያዩት ሲመጡ በቃ ልጅ የፊቱ ነገር እንዳይመጣበት እያሉ ሁሉ ይጠነቀቁልኝ ነበር። በፊት ያው ወደ ሴት እንደመሄድ ወደ ጫት እንደነበርኩኝ ወደ ሱሶች እንደነበርኩኝ ሁሉ እንነጋገር ነበር። ስንናገር የህይወት ውስጥ እንዳይገባ አሁን ምንድን ነው፣ በጓደኛ መያዝ አለበት። የትዳር አጋር እንደሚያስፈልገኝ፣ ጓደኛ እንደሚያስፈልገኝ፣ እጮኛ እንደሚያስፈልገኝ ሁሉ ይነጋገሩ ነበር። የምናቃት ናት። ስለዚህ በእድሜም ትንሽ ጽናት ላለች እኔ ያው ትንሽ የእድሜ መሀከለኛ እድሜ ውስጥ ነው ያለሁት። ስለዚህ አብሮ ቢሆኑ የመመጣጠን ደረጃ ይኖራቸዋል ከሚል አንጻር እነሱ የመገፋፋት በቃ እሷ የትዳር ጓደኛ እንድትሆን ጠይቃት እህልን ይፈጽሙም አልጠይቅም እያልኳቸው ብዙ እንነጋገር ነበር።